ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች። የህዳር 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሰሜን ሸዋ ምንጃር ቀጠና ሁለት መኪና ሙሉ ያገዛዙ ኮማንዶ ሰራዊት በፋኖ መደምሰሱ ተገልጿል። ዝርዝር ግንባር መረጃዎችን ይዘናል። በኢትዮጵያ የተለያዩ አካባቢዎች ተቃውሞዎች በብልጽግና ላይ የተነሱ ሲሆን ተቃውሞ ወደ አዲስ አበባ እንደሚመጣም ተሰግቷል። ሰሙታላችሁ የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙኃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው እንደተነሱና ዛ የደረሰባቸው እየደረሰባቸው እንደሆነ ተገልጿል። የብልጽግናው አገዛዝ ለትግራይ ይልክ የነበረው በጀትና የጸጥታ ኃይሎችን ደመወዝ ማቋረጡ ተሰምተዋል። ዩኬ ህገወጥ ፍልሰተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ መሆኑ ተነግረዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። በሰሜን ሸዋ ምንጃር ቀጠና ሁለት መኪና ሙሉ ያገዛዙ ኮማንዶ ሰራዊት በፋኖ መደምሰሱ ተገለጸ። በደቡብ አማራ ቀጠና ከምንጃር ሸንኮራ ወደ በረሀት ወረዳ ሬሽን ሲያንቀሳቀሱ በነበሩ ያገዛዙ የመቶ አራተኛ ክፍለ ጦር የኮማንዶ አባላት ላይ በተፈጸመ የደፈጣ ጥቃት ሁለት ተሽከርካሪ ሙሉ ሰራዊት ከነ ተሽከርካሪው መውደሙን ከአፋውሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ስር ከሚገኘው ከነበልባል ክፍለ ጦር ህዝብ ግንኙነት ክፍል የተገኘው መረጃ አረጋግጧል። ጥቃቱ የተፈጸመው ትናንት ህዳር 6 2018 ዓ ምረት ሲሆን በአገዛዙ ኃይል ላይ መራርክ እንዳቸውን በማሳረፍ ድሉን የተቀናጁት ደግሞ በአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር ስር የሚገኙት የጀነራል ተፈራ ማሞ ብርጌድ አባላት መሆናቸው ታውቋል። ወታደራዊ ሬሽኑ ሲያንቀሳቅሱ ከነበሩ ተሽከርካሪዎች መካከል ሁለቱ ተሽከርካሪዎች በላያቸው ላይ ተሳፍረውባቸው እስከነበሩ ኮማንዶች ዶጋመድ መደረጋቸው ከክፍለ ጦሩ ህዝብ ግንኙነት ክፍል ለማረጋገጥ ተችሏል። የአገዛዙ ወታደር ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ሲያቅተው በያዘው ከባድ መሳሪያ የውር ድንብሩን በመተኮስ በአካባቢው የሚገኙ የአርሶ አደሮችን መኖሪያ ቤትና አዝመራን ሲደበድም ዋለ ታውቋል። በተመሳሳይ ከሊቅ እስከ ደቂቅ የተሳተፈበት የህዝብ መድረክ በታሪካዊቷ ማጀቴ ከተማ ተካሂዷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘራ ያቆብ አንደኛ ኮር በታሪካዊቷ ማጀቴ ከተማ ከሊቅ እስከ ደቂቅ የእዙ አመራሮችና የአጼ ዘራ ያቆብ አንደኛ ኮር ከፍተኛ አመራሮች በተገኙበት የህዝብ መድረክ ተካሂዷል። ይህ በእንዲህ እንዳለ በተለያዩ የአማራ ክፍሎች የአብይ አህመድና የባዴን ካድሬዎች በአንድም በሌላም ያልሰሩት የግፍና የጥፋት አይነት የለም። እንዳለመታደል ሆኖ አማራ ከምድረ ገጽ እንዲጠፋ አሁን ሳይሆን የተጀመረው ከ1960ዎቹ ጀምሮ ነበር ይላል የአጼ ዘርአ ያዕቆብ አንደኛ ኮር ዋና ፖለቲከኛ ዘርፍ ኃላፊ አርበኛ ፋኖ ያሬድ አስናቀል። ሆኖም ማጀቴ በተደጋጋሚ ከአጎራባቸው ኦሮሞ ልዩ ዞን በየቀኑ ትንኮሳዎች እየተነሱ ማህበረሰቡን አላግባብ ሲንገላታ የቆየ መሆኑ የሚታወቅ ሀቅ ነው። በትናንትናው ዕለት ዳቫልና ሮብ ገበያ ላይ ያገዛዙ ኃይል እንደ እባብ ሲቀጠቀጥ ውሏል። የመቶ ሁለተኛ ኮር አንደኛ ክፍለ ጦር እና ሀያ ሁለተኛ ክፍለ ጦር በጥምረት የብልጽግናን ኃይል ሮብ ገበያ እና ዳቫት ላይ ሲያስጨንቁት ብለዋል። በተቀናጀ መልኩ የብልጽግናን የኃይል አሰላለፍ በቂ መረጃ ቀድሞ በማወቅ ላስጨራሽ በሆነ የእጅ በእጅ ውጊያ በማድረግ ተላላኪውን ያቢ ሰራዊት ሲያዝረከርኩት ብለዋል። በተደረገው ውጊያ ከ13 በላይ የአገዛዙ ኃይል ሲደመሰስ ዘጠኝ ቁስለኛ በማድረግ እየቀጠቀጡ ወደ አዴት ከተማ በመጣበት እግሩ እያባረሩ አስገብተውታል። በሌላ በኩል ደግሞ አገዛዙ ትናንት ምሽት ከአራት ሰዓት ጀምሮ የጦር ጀት ወደ ምዕራብ ጎጃ ባሉ ቀጠናዎች ለማሰማራት ትእዛዝ መስጠቱ ተሰምተዋል። በተለይም ቴዎድሮስ እዝ በተቆጣጠሯቸው ቀጠናዎች ከደንበጫ እስከ ባህር ዳር ባሉ አካባቢዎች ጥቃቱ ከንጋት ጀምሮ ሊፈጸም ይችላል ተብለዋል። በኢትዮጵያ የተለያዩ አካባቢዎች ተቃውሞች በብልጽግና ላይ የተነሱ ሲሆን ተቃውሞ ወደ አዲስ አበባ እንደሚመጣም ተሰግቷል። ላለፉት ሰባት ዓመታት ኢትዮጵያንና ኢትዮጵያውያንን ከዳር እስከ ዳር በጦርነት፣ በግጭት፣ በኑሮ ውድነት፣ በእስር፣ በማፈናቀል፣ በማገድ ሲያማርርና ሲያሰቃይ የነበረው ብልጽግና አሁን ላይ አቅሙ ሁሉ የከዳው፣ ህዝቡ ሁሉ ፊቱን ያዞረበት ይመስላል። የበደልና የእንባቋት ሞልቶ የፈሰሰበት የብልጽግና የግፍ አገዛዝም የስልጣን ጀንበሩ እያቀዘቀዘች ነው። ብልጽግና አሁን ላይ ሳር ቅጠሉ ሁሉ አንቅሮ የተ ፋ አላፊ አግዳሚ ሁሉ ጠላት ያደረገው ቡድን ሆኗል። ዓለም አቀፉ ማህበረሰብ ፊት የነሳው የሀገሬው ህዝብ የመንግስትነት ኃላፊነትን የነፈገው ሆኗል። ከሰሞኑ የእንግሊዝ መንግስት በኢትዮጵያ የተለያዩ አካባቢዎች የሚደረጉ የተቃውሞ እና የአመፅ እንቅስቃሴዎች ወደ አዲስ አበባ መቅረባቸው ስለማይቀር ዜጎች እንዲጠነቀቁ ጥሪ አቅርበው ነበር። የካናዳ መንግስት ደግሞ ዜጎቹን ወደ ኢትዮጵያ እንዳትጓዙ ሲል ቀጭን ትዕዛዝ አስተላልፈዋል። የግድ ሆኖባችሁ ከተጓዟችሁ ደግሞ በአብዛኛው የክልሎች አካባቢ እንዳትንቀሳቀሱ ብሏል። ግጭት፣ ተቃውሞ ደግሞ የካናዳን መንግስት ይህን መመሪያ እንዲያወጣ ያስገደዱት ጉዳዮች ናቸው። በሀገር ውስጥ ደግሞ በኦሮሚያ በሶማሌ በደቡብ እና በአማራ ክልሎች ከፍተኛ አድማዎች፣ የህዝብ ቁጣ፣ አመጽና ተቃውሞች እየተካሄዱ ነው፣ አሊያም ምልክቶች እየተስተዋሉ ነው። በሀገር አቋራጭና ረጅም ርቀት የሚጓዙ አሽከርካሪዎች በየመንገዱ ያገዛዙ የሚሊሻ ኃይሎች ኬላ ዘርግተው የሚያስከፍሉን ቀረጥ ከአቅማችን በላይ ሆኗል ሲሉ አድማ እየመቱ ነው። ብልጽግናም ከጠቅላይ ሚኒስትሩ ቀጥሎ ተፈሪ ያደረጋቸው ሚሊሻዎች ይህንን ተግባር የሚፈጽሙ አካላት ሆነዋል። ሰዎች በከተማ አስተዳደሮች እየታዘዙ ህገ ወጥ ኬላ እያቆሙ ሹፌሮችን በግድ ገንዘብ ያስከፍላሉ፣ ያቅማሙትን ይደበድባሉ፣ ያስራሉ። ኃይለ ቃል የተናገረን የፋኖና ሸኔት ሸኔታ አርጋ ለጥፈው ይረሸናሉ። ይህ የሚሆነው እንግዲህ የንግድ የትራንስፖርት ወዘተ ሚኒስትሮች በተደጋጋሚ እነዚህ ህገ ወጥ ኬላዎች እንዲነሱ ቢያስጠነቅቁም ባለገደብ አልባ ስልጣኑ ሚሊሻ ከቁብም ስለማይቆጥራቸው ነው። ኢትዮጵያ ወደ ስርዓት አልበኛ የጥቃቅንና አነስተኛ መንግስታት ሀገር በፍጥነት እየወረደች መሆኑንም የድርጊት ቁልጭ አድርጎ ያሳያል። ከዚሁ ጎን ለጎን እነዚህ የሚሊሻ ኃይሎች በአገሪቱ የተለያዩ አካባቢዎች እየተደረጉ ያሉና እየተጠበቁ ያሉ ጦርነቶችን መሰረት አድርገው አፈሳ እየፈጸሙ ይገኛሉ። ላብነትም በሸገር ከተሞች ፉሪ፣ ኮይፈጬ፣ ገላን፣ ሰበታና ሌሎች ከተሞች እንዲሁም በኦሮሚያ ክልል የተለያዩ አካባቢዎች አፈሳዎች ቀጥለዋል። እኛ የሶማሌ ክልል የጤና ባለሙያዎች በከፍተኛ ሁኔታ ጭቆና እየደረሰብን ነው ብለዋል። ሌላው የአገዛዙ መውደቂያ መቃረቡን ማሳያ ደግሞ ከደሞዝ እና ተያያዥ ጉዳዮች ጋር ተያይዞ እየተነሱ ያሉ ተቃውሞች ናቸው። አገዛዙ በቅርቡ ከመስከረም ወር ጀምሮ ለመንግስት ሰራተኛው የደሞዝ ጭማሬ አድርጊያለሁ ማለቱ ይታወሳል ነገር ግን የሶማሌ ክልል መንግስት የመስከረሙን ወር ጭማሬ አልከፈለንም እና የትርፍ ሰዓት ክፍያ እስካሁን ድረስ በድሮ የደሞዝ እስኬል እየተሰራ እንዲሁም በጤና ጣቢያዎች ላይ በወረደው ችሎታ ብቻ ነው የሚሰጡን እንዲሁም የደረጃ እድገት ተሰርቶልን የማወቅ በመሆኑ እና ስራ መልቀቅ ስንፈልግ የስራ ልምድና የስራ መልቀቂያ ክሊራንስ በአግባቡ የማይሰራልን በመሆኑ በከፍተኛ ምሬት ላይ ነን ያለ ነው ብለዋል የክልሉ የጤና ባለሙያዎች በመጨረሻም የሶማሌ ክልል የጤና ባለሙያዎች ሰራዎች መብት ይከበርልን፣ መብታችን ሳይከበር ቀርቶ በምን ወስደው የስራ ማቆም አድማ ሊፈጠር በሚችል የስራ መስተጓጎል ባለሙያው ተጠያቂ አለመሆኑን የኢትዮጵያ ሕዝብ ይወቅልን ሲሉ አሳስበዋል። በተያዘ በሲዳማ ክልል ምስራቃዊ ሲዳማ ቦና ዙሪያ ወረዳ የመንግስት ሰራተኞች እና ሕዝብ በቦና ወረዳ አስተዳደር እና በብልጽግና ፓርቲ ላይ ቅሬታ በማንሳት ህዝባዊ ተቃውሞ አስነስተዋል። ህዝባዊ ማዕበል የተነሳበት ዋና አላማ መንግስት ለመንግስት ሰራተኞች ያደረገውን ደሞዝ ጭማሪ ለመምህራን ከተከፈለ በኋላ ለቢሮና የጤና መስሪያ ቤት ለመክፈል አቅም የለኝም ብሎ ስብሰባ አስቀምጦ አመራሮች እየለመኑ ሰራተኞች ከስብሰባ ረግጠው ከወጡ በኋላ ነው። በተመሳሳይ መልኩ በጌዲዮ ዞን በመንግስት ውሸት የተሰላቹ ዜጎች አደባባይ በመውጣት ድምጽ በማሰማት ላይ ናቸው። የጌዲዮ ዞን የሁለት ወር ውዝፍ ደሞዝ ባለመከፈሉ የመንግስት ሰራተኞች አደባባይ ወጥተው ድምጻቸውን እያሰሙ ነው። በአሁኑ ድምጻቸውን የጀመሩት የገደብ ወረዳና ከተማ ሰራተኞች ሲሆኑ ዘመቻው በዞኑ በሁሉም መዋቅር እንዲቀጥል ጥሪ ተላልፈዋል። ይህ በክልሎች እየተደረገ ያለው ጦርነት በአዲስ አበባ እና በሌሎች ትላል ትልልቅ ከተሞችም ይነሳል የሚል ስጋት በብልጽግና መንደር ውስጥ ፈጥሯል። ምክንያቱም በከተማዎቹ ያለው ህዝብም ኑሮ ውድነቱ፣ በቢሮክራሲው፣ በጦርነት ስጋት፣ በብሔር ክፍፍል የተሰላቸ ህዝብ በመሆኑ ብልጽግናዎች እያደረጉት ካለውና እያሰቡት ካለው ውጊያ ጋር ተጣምሮ መቋቋም እንደማይችሉ በማወቃቸው ውጥረት ውስጥ ገብተዋል። የብልጽግናው አገዛዝ ለትግራይ ይልክ የነበረው በጀትና የጸጥታ ኃይሎች ደሞዝ ማቋረጡ ተሰማ። የብልጽግናው አገዛዝ በትግራይ ላሉ የጸጥታ ኃይሎች ይከፈል የነበረው ደሞዝ ከትናንት ህዳር 7 2018 ዓ ም ጀምሮ እንዲቆረጥ መወሰኑን ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲር እስከሚተገበር ተብሎ እንደነበረም ተጠቁሟል። በጉዳዩ ላይ ከብልጽግናም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ ያልተነገረ ሲሆን ምንጮች ግን ውሳኔ መተላለፉን አረጋግጠዋል። በሌላ መረጃ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ መሆኑ ተሰምተዋል። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ ነው። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙ ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራት እና ሌሎችን ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለሶስት ቀናት እንደሚከናወን ተሰምተዋል። ዩኬ ህገ ወጥ ፍልሰተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታስተዋውቅ መሆኑ ተነገረ። የዩናይትድ ኪንግደም የጥገኝነት ስርዓት ላይ ከፍተኛ ለውጦች የማድረግ እቅድ ያላቸው የሀገር ውስጥ ሚኒስትሯ ሻባና መሐመድ ወደ ሀገሪቱ የሚገቡ ህገ ወጥ ስደተኞችን በፍጥነት ወደ መጡበት መመለስ የሚያስችል እቅድ ሊያስተዋውቁ ነው። ሚኒስትሯ ዛሬ ለህዝብ እንደራሴዎች በሚያቀርቡት መግለጫ ላይ ህገ ወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበት መንገድ የሚያበቃበትን እቅድ ይፋ ያደርጋሉ ተብሎ ይጠበቃል ይጠብቃሉ ከሰብአዊ መብቶች ጋር የተያዙ ህጎች ማሻሻያዎችንም በተመሳሳይ አቀርባሉ። የጥገኝነት ጥያቄዎች ተቀባይነት ያገኘ ስደተኞች የመኖሪያ ፍቃድ የሚሰጣቸው በጊዜያዊነት ብቻ እንደሚሆን የተገለጸ ሲሆን የመጡበት ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱ ይደረጋል። በተጨማሪም ዩናይትድ ኪንግደም ውስጥ በቋሚነት ለመኖር ለማመልከት ሀ ዓመት መቆየት ይጠበቅባቸዋል። ሙሐሙድ የአንጎላ ናሚቢያና ዲሞክራቲክ ሪፐብሊክ ኮንጎ መንግስታት የሚባረሩ ስደተኞች መቀበልን በተመለከተ ከዩናይትድ ኪንግደም ጋር ያላቸውን ግንኙነት እንዲያሻሽሉ አሳስበዋል። እነዚህ አፍሪካውያን ሀገራት ይህንን ማስተካከያ የማያደርጉ ከሆነ ለዜጎቻቸው ወደ ዩናይትድ ኪንግደም የሚያስገባ ቪዛ መስጠት እንደሚያቆሙ ማስጠንቀቂያ ይሰጣሉ ተብሎ ይጠበቃል። መሐሙድ ለእኔ የሞራል ተልዕኮ ነው፣ ምክንያቱም ህገወጥ ስደት አገራችንን ሲለያያት እያየው ነው፣ ማህበረሰቦችን እየከፋፈለ ነው ሲሉ እሁድ ዕለት ለቢቢሲ ተናግረዋል። ለዚህ ሀሳብ ድጋፋቸውን የገለጹት በምክር ቤቱ የወግ አጥባቂ ፓርቲ ትዩ ሀገር ውስጥ ሚኒስትር ክሪስ ፊሊፕ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ስደተኞች በአንድ ሳምንት ውስጥ ከሀገር እንዲወጡ በመጠየቅ እቅዱን ይበልጥ አጠንክረዋል። እቅዱ ከተወሰኑ የሌበር ህዝብ እንደራሴዎች ትችት ያስተናገደ ሲሆን ራቸል ማስኬል መንግስት በስደተኝነት ላይ ሙሉ በሙሉ በተሳሳተ አቅጣጫ እየተጓዘ ነው ብለዋል። የዩናይትድ ኪንግደም መንግስት በአነስተኛ ጀልባዎች ወደ አገሪቱ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ መቀነስ ያስፈልጋል። ከዚህም በተጨማሪ የጥገኝነት ጥያቄያቸው ተቀባይነት ያላገኘ እንዲሁም በተለያየ ወንጀል ተሰማርተው የተገኙ ስደተኞች በፍጥነት ወደ መጡበት እንዲመለሱ ማድረግ ይፈልጋል። የጠገኝነት የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞችን ቢሆኑም በቋሚነት ለመኖር የሚያስችላቸውን ቅድመ ሁኔታ እንዲጠብቅ ማድረግ የእቅዱ አካል ነው። በእቅዶቹ መሰረት ስደተኞቹ የጥገኝነት ጥያቄያቸው ውድቅ ሲደረግ ይግባኝ ማለት የሚችሉት አንድ ጊዜ ብቻ እንዲሆን ተወስኗል። በድጋሚ የሚቀርበው ጥያቄ ተቀባይነት ካላገኘም በፍጥነት ከሀገር እንዲባረሩ ያደርጋል። የዩናይትድ ኪንግደም መንግስት ለመከተል የሚፈልገው የደንማርክ የስደተኞች ስርዓትን ነው። ወንጀለኞችና ጉዳያቸው በይግባኝ ስርዓት ውስጥ ቢያልፉም ተቀባይነት የማግኘት ዕድሉ አነስተኛ የሆነ ስደተኞችን ተከታትሎ ከሀገር የሚያስወጣ ነፃ አካል የማቋቋም እቅድም አለው። ደንማርክ ውስጥ ስደተኞች ለሁለት ዓመታት ብቻ የሚቆይ ጊዜያዊ የመኖሪያ ፍቃድ የሚሰጣቸው ሲሆን የጥገኝነት ጊዜያቸው ሲያበቃ እንደገና ማመልከት ይጠበቅባቸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለ ስለነበራችሁ ከልብ እናመሰግናለን። ሰላም